ኢትዮጵያ ሲቪል ማህበረሰብ ድርጅቶች ባለስልጣን እና በኢትዮጵያ ሲቪል ማህበረሰብ ድርጅቶች ምክር ቤት በጋራ ትብብር ለሶስተኛ ጊዜ እየተከበረ ይገኛል። ይህ ዝግጅት የተዘጋጀበት ዋና ዓላማ የሲቪል ማህበራት በሰላም፣ በዲሞክራሲ፣ በመልካም አስተዳደር ግንባታ፣ በአስቸኳይ ጊዜ እርዳታና በሌሎች መስኮች የሚያደርጉትን ድጋፍና አስተዋጽኦ ለሕዝብ ለመገናኛ ብዙሃንና ለሌሎች ባለድርሻ አካላት ለማስተዋወቅ እንደሆነ የኢትዮጵያ ሲቪል ማህበረሰብ ድርጅቶች ባለስልጣን ዳይሬክተር ጀነራል አቶ ጅማ ዲልቦ ደንበል እንዲህ ሲሉ ገልጸዋል። እንግዲህ ሲቪል ማህበረሰብ ድርጅቶች ማህበረሰብ ውስጥ ገብቶ በርካታ ስራዎችን ይሰራሉ። የማህበረሰብን ችግር ይቀርፋሉ። ዴሞክራሲ እንዲገነባ ይሰራሉ። ሰላም እንዲጸና ይሰራሉ። በርካታ መንግስት መድረስ የማይችልባቸውን ቦታዎች ይደርሳሉ። ነገር ግን ይህንን ስራ የሚያውቀው ሁሉም ሰው አይደለም አብዛኛው ሰው በተባራሪ በሚሰማው ነው ስለ ሲቪል ማህበረሰብ ድርጅቶች ድምዳሜ ላይ የሚደርስ። ይሄ ትክክል አይደለም። ስለዚህ ሲቪል ማህበረሰብ ድርጅቶች ምንድናቸው፣ ምን ይሰራሉ፣ ለማህበረሰቡ ምን እያበረከቱ ነው የሚለውን ነገር ማህበረሰቡ ግንዛቤ እንዲኖረው በቂ መረዳት እንዲኖረው ለማድረግ ነው ታስቦ የተዘጋጀው ማለት ነው። ቅድም እንዳልኩት ለሶስተኛ ጊዜ ነው አሁን እያዘጋጀን ያለ ነው። እንግዲህ ሲቪል ማህበረሰብ ድርጅቶች በዚህ ጊዜ ውስጥ ምንድን ነው የሚያደርጉት ለህብረተሰቡ እያበረከቱ ያለውን አስተዋጽኦ ያሳያሉ፣ በኤግዚቢሽን መልክ፣ በባዛር መልክ የተለያዩ የውይይት መድረኮችን ተዘጋጅተዋል ያሳያሉ። ስለዚህ ህብረተሰቡ ምንድን ነው እየሰሩ ያሉት የሚለውን ነገር በአካል መጥቶ በአይን ማየት የሚችሉበትን እድል የሚፈጥር ነው ማለት ነው። ይሄ ብቻ ሳይሆን በትብብር መስራትን ሲቪል ማህበረሰብ ድርጅቶች ብዙ ጊዜ ከሀብት ጋር በተያያዘ ውድድር ውስጥ የሚገቡበት ሁኔታ አለ ነገር ግን ደግሞ ውድድር አስፈላጊ ነው ውድድር ብቻውን ደግሞ ጠቃሚ አይደለም ትብብርም ያስፈልግም ከዚህ ትብብር እንዲኖር አንዱ ከሌላው ልምድ እንዲለዋወጥ አንዱ ከሌላው እንዲማር እንዲተጋገዝ አላስፈላጊ የሆኑ የስራ ድግግሞሾች ዱፕሊኬሽን ኦፍ ኤፈርት የሚባል ነገር እንዳይኖር የማድረግም ዓላማ አለው ማለት ነው ከዚህም ባሻገር ከባለድርሻ አካላት ጋር ሲቪል ማህበረሰብ ድርጅቶች ብቻቸውም ያለሙትን ነገር መስራት አይችሉም። ከመንግስት አካላት ጋር ይተባበራሉ፣ ከግሉ ሴክተር ጋር ይተባበራሉ፣ ከንግዱ ክፍለ ኢኮኖሚ ጋር ይተባበራሉ፣ ከሌሎችም አካላት ጋር ይተባበራሉ። ስለዚህ ትብብር እና ትስስር እንዲጠናከር ለማድረግ አንዱ መድረክ የሲቪል ማህበረሰብ ድርጅቶች ሳምንት ነው ማለት ነው። በዚህ ሂደት ውስጥ እንግዲህ የእርስ በርስ ግንኙነት፣ ከመንግስት ጋር ያላቸው ግንኙነት፣ ከግሉ ሴክተር ጋር ያላቸው ግንኙነት፣ ከሚዲያ ጋር ያላቸው ግንኙነት፣ ከሌሎችም አካላት ጋር ያላቸው ግንኙነት እየተጠናከረ የሚሄድበት ስለሆነ እጅግ በጣም ጠቃሚ ነው ብለን ማንሳት እንችላለን። የሚከናወኑት ተግባሮችን በተመለከተ ቅድም እንዳልኩት አጋርነትን፣ ትስስርን፣ ትብብርን የበለጠ ለማጠናከር ከልማት አጋሮች ጋር እና ከህዝቡ ጋር መስተጋብር ይፈጠራል ማለት ነው ህዝቡ በሲቪል ሶሳይቲ ላይ ያለውን ብዥታ እያጠራ ይሄዳል። የልማት አጋሮችም ደግሞ የበለጠ ማገዝ የሚችሉበትን እድል ይፈጥርላቸዋል ማለት ነው። ሌላው የሲቪል ማህበረሰብ ድርጅቶች አስተዋጽኦ ለህዝብ ብቻ ሳይሆን ለባለድርሻ አካላትም ማሳየት የሚቻልበት እድል ይፈጠራል ማለት ነው። በአጠቃላይ የሲቪል ማህበረሰብ ድርጅቶች በህብረተሰቡ ዘንድ አመኔታ እንዲኖራቸው፣ ብዙ ጊዜ የኢትዮጵያ ሲቪል ሶሳይቲ የሚወቀስበት አንዱ ነገር ኮንስቲትዩንሲ የለውም ወይም ደግሞ የሚያግዘው ወይም የሚከተለው ማህበረሰብ የለውም የሚሉ ክርክሮች አሉ። ይሄ በጥናት ያልተረጋገጠ ስለሆነ ድርጅቶቹ ማህበረሰቡ ውስጥ አመኔታ ያላቸው መሆኑን ማሳየት መቻል አለባቸው። አንዱ የሚያሳዩበት መንገድ ይሄ ኤግዚቢሽንና ባዛር ነው ማለት ነው። በተያያዘ መልኩ የኢትዮጵያ ሲቪል ማህበረሰብ ድርጅቶች ምክር ቤት ዋና ዳይሬክተር ምክር ቤቱ በአዋጅ ቁጥር 1113 ዝባር 2013 ዓ.ም የተቋቋመ እንደመሆኑ መጠን በርካታ የሰው ኃይል በማቀናጀትና በማስተባበር እንዲሁም የሲቪል ማኅበረሰብ ድርጅቶች ተጠያቂነትና ግልጽነትን ለማረጋገጥ የሚያስችል አሰራር እንዲያሰፍኑ የሥነ ምግባር ደንብ በመቅረጽ ተመስርቶ በዘርፉ በርካታ ሥራዎችን እየሠራ የሚገኝ እንደሆነ ገልጸዋል። የሲቪል ማህበረሰብ ድርጅቶች እርስ በርሳቸው ደግሞ ያንን ያህል በደንብ በጥልቀት ይተዋወቃሉ ማለትም አይቻልም። አንዳንድ ጊዜ ሁሉም በተናጠልም የመስራት የመሮጥ ጉዳይ ይታያልና እንዲህ አይነት መድረኮች ደግሞ እርስ በእርሳቸው እንዲተዋወቁና ማን ምን እንደሚሰራ የሚተዋወቅ እድል ይፈጥራል። ይህም በመሆኑ ደግሞ ምናልባት ያለውን የድግግሞች ወይም የዱፕሊኬሽን እንዲህ አይነት ነገሮችን ሊያስወግድ ይችላል ሀብትን በአግባቡ የመጠቀም እና ደግሞ የመተጋገዝ የመረዳዳት ባህልን የማሳደግ ሁሉ እድል አለው ብለን እናስባለን። በዚህም መሰረት ድርጅቶች በአንድ መድረክ ተገናኝተው እርስ በርስ የሚተዋወቁበት መድረክ መሆኑንም ተናግረዋል። እንግዲህ የባለፈው ለሁለተኛ ጊዜ የተደረገ የሲቪል ማህበረሰብ ድርጅቶች ሳምንት ነበር። እንግዲህ በጋራ ከኢትዮጵያ የሲቪል ማህበረሰብ ድርጅቶች ባለስልጣን ጋር የሚደረግ ኩነት እንደመሆኑ መጠን ብዙ ከባለፈው ተምረናል ብለን እናስባለን። በጣም በማረና ጥሩ ፕሮግራም እንደነበረ አስታውሳለሁኝ። በአሁኑ ግን ከዛ የተማርናቸውን ነገሮች በማከል የበለጠ ደግሞ መረጃዎች የምንለዋወጥበት ቅድም የተጠቀሱት ሁሉ በተሻለ ሁኔታ እና በጥራትም የሚከወንበት ብዙ ሰዎች የሚታደሙበት እንዲሆን አስቀድመንም ነው እንግዲህ ጋዜጣዊ መግለጫ የሰጠ ነው። ሕዝቡም እንዲሰማ ለማድረግ ጥረት ተሞክሯል። ከዛ ባለፈ እንግዲህ በተለይ የፓነል ውይይቶች ይደረጋሉ ባለፈው ወደ አራት የሚደርሱ ተደርገዋል አሁን እነሱም ወደ ስምንት በማሳደግ ወሳኝ በሆኑ ጉዳዮች ላይ መረጃ የመለዋወጥ የመወያየት የመመካከል እና ወደፊት ደግሞ ለምንሰራው ስራ ብዙ ውጤት ወይም አመላካች የሆኑ ለትግበራ የሚረዱ መረጃዎች እና ጠቋሚ ነገሮች ይገኛሉ ብለን እናስባለን ይህ በእንዲህ እንዳለ የምክር ቤቱ ፕሮግራሚንግ ዴቨሎፕመንት ዳይሬክተር ወይዘሮ ሃና ወልደ ገብርኤል ድርጅቶቹ ያበረከቱትን አስተዋጽኦ የሚያሳዩበት ራሳቸውን የሚያስተዋውቁበት መድረክ ብዙም ባለመኖሩ በሕዝብ ዘንድ የሚሰጣቸውንና የሚታዩበትን እይታ ለመቀየርና ለማስተካከል ታስበው የሚዘጋጅ በመሆኑ ባለፈው ካዘጋጀናቸው ዝግጅቶች ካደረግነው ጥናትና ከሰበሰብነውም አስተያየት ጥሩ ትምህርት ወስደናል ብለው እንግዲህ አምና ከነበረው ላይ ፎርማሊም ኢንፎርማሊም የሰበሰብናቸው ፊድባኮች ነበሩ። ከዛ ውስጥ አንዱ ምንድን ነው፣ እኛ ራሳችን የሲቪል ማህበረሰብ ድርጅቶች እርስ በርስ አንተዋወቅ የሚል ነገር ነበረ። በመተዋወቃቸው ደግሞ ሞር እውቀት ከመቀያየር ኢንፎርሜሽን ኤክስቼንጅ ከማድረግ በተጨማሪ ኢቨን አንዳንድ ስራዎች እነሱ የማይሰሯቸው ግን ሌሎች የሚሰሯቸውን ቤኔፊሻሪዎቹ ኢንቴግሬትድ የሆነ ሰርቪስ እንዲያገኙ እነዚህ ድርጅቶች በጋራ ለመስራት እንዳሰቡ አንዳንዶቹ ነግረውናል። ከዛ በተጨማሪ የሲቪል ማህበረሰብ ስራ የሲቪል ማህበረሰብ ድርጅቶች ስራ ብዙ ሪሶርስ ይጠይቃል እንደሚታወቀውና አንዳንድ ተሳታፊዎችም የነገሩ ምንድን ነው በተለይ ፓናል ዲስከሽን ያዘጋጁ ትልልቅ ሪሶርሶች እንዳገኙበት ዶነሮች ወይም ፓርትነሮች ትረስት ዴቨሎፕ እንዳደረጉ ስራቸውን ሲያዩ እምነት አድሮባቸው በጋራ ከእናንተ ጋር ብንሰራ ብለው አፕሮች አድርገዋቸው ትልቅ ሪሶርስ እንዳገኙበትም ሰምተናል። ከዛ በተረፈ ደግሞ የመንግስት አካላት የምንላቸው ፕራይቬት ምንላቸው ሚዲያ ጨምሮ ሌሎች አካላትም መጥተው ፕሮግራማቸውን እዛ ኤግዚቢሽኑ ላይ ካዩ በኋላ ቢሮቸውም ሄደው እንዲሁ ኢንፎርሜሽን እንደጠየቁና ስለ እነሱ ሞር ማወቅ እንደፈለጉ ሰምተናል። ሌላ ደግሞ ወጣቶች ናቸው። ብዙ ወጣቶች ነበሩም በወቅቱ ቮለንቲርስ። ስለዚህ እነዚህ ወጣቶችም ስለ ሴክተሩ ብዙ መማራቸውን ሰምተናል። ስለዚህ ብዙ ጥቅሞች አግኝተውባቸዋል ብለን እናስባለን። በመጨረሻም ወይዘሮ ሀና የሲቪል ማህበረሰብ ድርጅቶች እራሳቸውን ለማስተዋወቅ ጥሩ መንገድ ስለሆነ እንዲጠቀሙበት ጥሪያቸውን አስተላልፈዋል። እኔ እንግዲህ መልእክትም ማስተላልፈው አንደኛ ለሲቪል ማህበረሰብ ድርጅቶች ነው። እንደዚህ አይነት መድረኮች በእርግጥ አዲስ ከመሆናቸው የተነሳ ወደፊት ሁሉም ሰው በሽሚያ መጥቶ እኔ ልግባ የሚልበት ፕላትፎርም ነው የሚሆነው፣ ወደፊት ግን፣ አሁን ላይ ብዙም ያለመረዳት ነገር አለ። እኛም ቅስቀሳ እያደረግን ነው። አሁንም የሲቪል ማህበረሰብ ድርጅቶች ስራቸውን መጥተው ወደፊት እንዲያስተዋውቁ ከሲቪል ማህበረሰብ ሴክተሩ ላይ ካሉ ድርጅቶች ጋር ራሳቸውን እንዲተዋወቁ እንዲያስተዋውቁ ስራቸውንም ለህዝቡም ይፋ እንዲያደርጉ ለመንግስትም ለተለያዩ ሴክተሮችም ስራቸውን በማስተዋወቅ ትረስት ጌን እንዲያደርጉ የኢሜጃቸውን ቢውልድ እንዲያደርጉ ጥሪ ማቅረብ እፈልጋለሁኝ። ሌላውም የህብረተሰባችን ክፍል የሲቪል ማህበረሰብ ድርጅት ስራው ምንድን ነው የሚለውን እስካሁንስ ምን እየሰራ ነው የአገር ልማት ላይ ምንድነው ኮንትሪቢዩት ያደረገው በተለይ የዘንድሮ ሞቶ ደግሞ ፒስ ላይም ፎከስ ያደርጋል እና ለሰላም ግንባታስ ምንድን ነው አስተዋጽኦ እያደረገ ያለውን የሚለውን መጥተው ቢማሩ ኤግዚቢሽኑን ቢታደሙ ቢጎበኙ ብዬ እላለሁኝ። አመሰግናለሁ።